ከንሳ ንሳ ልጆቻቸውን ባወቁ ባጠኑ በተረዱ በመረመሩ ልክ እና እውቀት እዛ ወንድምና እዛ ያሉትን ልጆቻቸውን ይሄ ከዚህ አንጻር ይሄ ከዚህ አንጻር ትሻላለች ብርታታቸውን ህይወታቸውን አንዱን ድካም የአንዱ ጥንካሬ አተው እንዲያው ሪኮመንድ ያደርጋሉ እንጂ በውስጥ አደባባይ ላይ ተወጡ፣ እስክሪብቶ ደብተር ተይዙ፣ እስኪ እናገናኛለን እንዴ! ሰራተኛ ለምን አታገናኝም? የቤት ሰራተኛ የሚፈልጉ ብዙ አሉ። ትልቁን ቅዱሱን ጋብቻ ትልቁን ቅዱሱን ተቋም እንደዚህ ማሾፍ ምን የሚሉት ነው? ቅድም ስናገር ነበር። ለቤት እንኳን ሰራተኝነት ሰው ኢንተርቪው ያደርጋል፣ ኃላፊነት ይወስዳል። ለመንፈሳዊው ቅዱሱ ጋብቻ መልክና ቁመት እድሜ ነው መስፈርቱ። ነገ ላልከዳሽ፣ ላልክድህ፣ በድካምም ብትሰንፊም፣ ባትወልጅም፣ ብትወልጅም በህመምሽም በጤናሽም በማጣትም በማግኘትም በጉለትም ላገለግል ልቆምልህ የሚለው ትጋት የሚመጣው ጽናት የሚመጣው ፍቅር የሚመጣው ቲክቶክ ላይ ምን ይሁንልህ በሚል ጥያቄ ነው? እንዴት ትሁንልህ በሚል ሪፖርት ማድረግም አይደለም መፍትሄው። አትሂዱ። ለምን ሪፖርት የምታደርጉት? እንዴ አትሂዱ። ችግሩ እኮ ትሄዳላችሁ። ትሄዱና ሪፖርት እናደርግ፣ ምን አስኬዳችሁ ሲጀምር አካውንት እኮ ይከፈታል እኮ። ሪፖርት ምን ሪፖርት፣ መፍትሄ ሆነ አቅም ባይዘዊ፣ ይልቁንም አዌርነስ መፍጠር ነው። ይሄ ቤተክርስቲያን አወክልም ልትሉ ይገባል። ይሄ ቤተክርስቲያን አወክልም። ፍትሐ ነገስታችን እንዲሁም ምን እንደሚል ላሳይና፣ ቆይ ስለ ፍትሐ ነገስታችን፣ ቲክቶክ ከመምጣቱ በፊት የነበረው ፍትሐ ነገስታችን አንቀጽ 24 ምን እንደሚል አስነበባችሁና ወደ ሌሎቹ መምህራን እኔ እንቅልፍ ኮልተኛ ነበረ። ሲኖዶስ ይጠራልኝ ስትል ጊዜ ነው ወይ ሲኖዶስ? እቺ ቆርጣን የተመጣችሁ በቃ የቤት ኪራዋን የምትከፍልበት ልጆቿን የምታሳድግበት ገቢ ያስፈልጋታል። ስለዚህ ቆራጥ ናት፣ ጎበዝ ናት። ምንም ወደኋላ አትልም፣ አታዳምጥም። እንደዚህ ያነሰው ደግሞ ክርስትናን አይወክልም፣ ነጋዴ ነው። መምህር የጨርሱና በደንብ ይሄዱበትና እኔ አሳያቸዋለሁ በማስረጃ ከየት ወዴት እንደመጣ። ማለት በደንብ ማወቅ ስላለብን ኦርቶዶክሳውያን ከጀርባ ያሉት ምን አይነት ድጋፍ እንደሚያደርጉላት ማለት ነው። ኤፌክት ኤፌክት። ኦኬ እሺ፣ ይሄ ፍትሐ ነገስታችን ነው የምታዩት። ፍትሐ ነገስታችን ነው። እነ ስለና ሀቢባ አያገባንም። ባይዘይ ስለና ሀቢባ ሌሎችም ሌሎችም ምን አያገባኝም ተናግሬ አላውቅም። ምክንያቱም አይመለከተኝም። እች ልጅ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ስም ነው የመጣችሁ እና ሀቢባ በኦርቶዶክስም አልመጡ። ወይም ሌሎቹ ቲክታከሮች የኦርቶዶክስን እንትን አድርገው ከበር አድርገው አልመጡም። ቅዱስ ጋብቻ መንፈሳዊ ጋብቻ ብለው አልመጡም። ስለ ሀይብ አያገባኝም። ሀይብ አብላችሁ አጻፉ ሰነፋቱን አስተውሉ። የምንናገረው ነገር ደግሞ አስተውሉ፣ ምን ከምን እንደሚገናኝ እንደማይገናኝ እያወቃችሁ እሺ። አንቀጽ 24 እንዲላል፣ ስለ አስጫጨትና ማጫ ስለመስጠት ስለ ማግባት እና ከግቢ በኋላ ስለሚደረገ እርሱም ስድስት ምዕራፎች አሉት። መጀመሪያው ምዕራፍ ስለጋብቻ ከመናገራችን በፊት የሚቀድመውን ነገር ልንናገር ይገባናል። ለመጀመሪያ ፍቃድ ሁለት ስራዎች አሉትና ከሁለቱ አንዱ ዘር ለመተካት ልጅ ለመውለድ ለቀድሞ አያቶች ብዙ ተባዙ ያላቸውን የእግዚአብሔርን ቃል ወደዚህ ይመራል፣ ዘፍጥረት አንድ ያመጣል። ይኸውም ልጅ ለመውለድ ያለ ሩካቤ አይፈጸምም። ዳግመኛም በሰው በእንስሳዊ ባህሪ የፍትወት ጾር በጸናችበት ጊዜ ከእርሱ የሚገኝነት የሩካቤ ፍላጎት ይፈጸም ዘንድ ነው። ይኸውም ከሁለት ይካፈላል። አንዱ ልጅ ለመውለድ በሚገናኙበት ጊዜ ፈቃድን መስጠት ነው። ሁለተኛው በዚህ ዓለም ድካምን ለማቅለል አንዱ ለአንዱ የሚያደርገው በተጋቡት መካከል የሚደረግ መረዳዳት ነው። ልዑል እግዚአብሔር ለአዳም ጓደኛ እንፍጠርለት እንጂ ብቻውን ሊሆን አይገባውም ብሎ የተናገረውን ቃል ወደዚህ ይመራል ይላል። አስተውሉ፣ ፍትሐ ነገስታችን እንኳን ቤተክርስቲያናችን፣ ኃላፊነት ወስዳ ቤተክርስቲያን ይሄን ነገር እንዴት እንደምትመለከቱ እንዴት ጥንቁቅ እንደሆነችው ኦኬ የጋብቻውን ዓላማ ምን እንደሆነ ጋብቻን የሰጠ እግዚአብሔር እንደሆነ ደግሞ ብቻውን እንዳይሆን እግዚአብሔር ለአዳምን ሴትን ያዘጋጀ እግዚአብሔር እንደሆነ እንጂ እኔ ነኝ የማዘጋጅላችሁ ሴት ብቻችሁ እንዳትሆኑ። ዲያቆን ፋሲካናቸው የሚያዘጋጁት ወንድማችን ጸግሽ ነው የሚያዘጋጀው፣ ቤታቸውን ከፍተው ንስቲ ሴት ላገናኛችሁ ንስቲ ወንድ ላገናኛችሁ ይላሉ። እንችላለን እኛ ማለት አንችልም ሲጀመር ከመነሻውም ጋብቻ ቅዱስ ስለሆነ ሰጪውም እግዚአብሔር ነው። ዓላማውም ከእግዚአብሔር ነው። ባራኪውም እግዚአብሔር ነው። አድራጊውም እግዚአብሔር ነው። ለአዳምም የሰጠው እግዚአብሔር ነው። ስለ ፍቺ እንኳን አምላካቸው የሱስ ክርስቶስ ሲጠየቅ ከቀድሞ እንደዚህ አልነበረም ነው ብሎ መለሰላቸው። ፍቺ ራሷ እግዚአብሔር ከሚጠየፋቸው ነገሮች ፍቺ ነው። ለምን? ጋብቻ ምን ስለሆነ ቅዱስ ዓላማ ያለበት ስለሆነ ትንሿ ቤተክርስቲያን እኮ ይባላል እኮ ጋብቻ እንዴ! ጭራሽ ቲክቶክ ላይ ሆነ ጋብቻ። ለዚያውም በቤተክርስቲያን ስም፣ ለዚያውም ነጠላ ተደርጎ ምን ተብሎ ስዕለ ስላሴ ከጀርባ ተደርጎ ምናምናም፣ ለዚያውም ደግሞ አባቶችን አልሰማም፣ የራሳችሁ ጉዳይ፣ ታንቡ። እመክራለሁ፣ በተለይ እህቶች፣ እህቶች በተለይ በየቤቱ እየሄዳችሁ ብራችሁን የምትበሉ በየቤታታችሁ የሄዳችሁ ወንድ ፈልጋለሁ እንዲሁንልኝ በዚህ ገብቶ በዚህ ወጥቶ የምትሉ መርካቶ ወጣችሁ ይመስላችሁ የሆነ ድንችና ቲማቲም የምትገዙ ይመስል በችርቻሮ የሆነ ነገር መርጣችሁ ወፈር ያለውን ድንች፣ ቀጠን ያለውን ድንች እንደምትሉት አይደለም። ትዳር አይደለም ትዳር እንደዚያ አይገኝም። እዛ እየገባችሁ ይሄን ያለ እንደዚህ አይነት ወንድ ነው ፈልገው፣ እንደዚያ ሴት ወንድ የምፈልገው የምትሉ ምን ሆናችኋል? እንዲ አይምሯችሁ የሰውነት ማድረግ ብቻ ነው። ማን ነው ኃላፊነት የሚወስደው? እህቴ ማን ነው ስለ አንቺ ኃላፊነት የሚወስደው? ያገኘሽ ወንድ ሙስሊም ይሁን ፕሮቴስታንት ይሁን ጆኦቫ ይሁን ኤቴስት ይሁን ምን ማስረጃለሽ? ምን ማስረጃለሽ? ስልክ ተቀያየርሽ፣ አደባባይ ላይ ስልክሽን አስቀመጥሽ። ምን ማስረጃለሽ? የቲክቶክ ጋብቻ ያተረፈው ራቁት ፎቶና ራቁት ቪዲዮ ነው። እርኩሰት ነው ያተረፈው። እስከመቼ ነው የማትነቁት? እንዴ በጣም የሚያሳዝን ነው። ለማንኛውም ፍትሃ ነገስት በዚህ ጉዳይ ቤተክርስቲያናችን ምንድነው ስርዓቷ የሚለውን ማየት ከፈለጋችሁ ከመተጫጨት ስርዓት ጀምሮ እስከ ጋብቻ ድረስ። የመተጫጫ እድሜም ራሱ አለ። ባይዘዌ የጋብቻ እድሜ አለ፣ የመተጫጫ ድሜ ተቀምጧል። በክርስትናው ሁሉ ነገር ስፍር ምጥን ተደርጎ ተሰርቶልናል። ዛሬ መጥቼ እኔ የምሰራው የጋብቻ ስርዓት የለም። ምንጩ እግዚአብሔር ነው መሰረቱን የሰራው ፋውንዴሽኑን እግዚአብሔር ነው። ስላሴ አብ ወልድ መንፈስ ቅዱስ። የምንኖረው ደግሞ እኛ ነን። ለምን ተሰራልን? ለቅድስና። ለስጋዊ ጥማት ማርኪ አይደለም፣ ለቅድስና። መስፈርቱ ምንድነው? ቅድስና መስፈርቱ ምንድነው? ሃይማኖት፣ ንጽህና። ሃላፊነት ማን ትወስዳለች? ቤተክርስቲያን ትወስዳለች። ቤተክርስቲያን እንጂ ግለሰብ አይደለም። ነጠላ አርጋ ምናምን ፏ ብላ እንደዛ። ይሄ ሌብነት ነው፣ ቢዝነስ ነው። ይሄ የቤት ኪራይ መክፈያ ነው። ይሄ ልጅም ማሳደጊያ ነው። እንዴ ሰው እንዴት ስራ አይፈጥርም? ይሄ ይሄ እንዴት ስራ ይሆናል? እንዴ ስራ አትፈጥሪም? እንዴ ስራ እንዴት አትፈጥሪም? ኦልሬዲ እኮ ጋብቻ ተሰርቶ ያለቀ፣ እግዚአብሔር የፈጠረው ያዘጋጀው ነው። አለቅ እንዴ። እንዴት ሌላ ስራ አትፈጥሪም? እንዴ የስራ አይዲያ ከጠፋብሽ ንገሪን፣ በጣም ብዙ አይዲያ ይሰጥሻለሁ። በጣም ብዙ አይዲያ ብዙ ልሰሪውም ብቻቸው ይሄ በጣም አሳፋሪ ነው። መዝቀይ በጣም ውድቀት ነው። ባይዘወይ ለእሷ ውድቀት ነው፣ እሷን ለተከተላችሁ ደግሞ የውድቀት ውድቀት ነው እና አስተውሉ፣ አስተውሉ፣ አስተውሉ፣ አስተውሉ። ቤተክርስቲያን ላይ በጣም ብዙ አይነት ክህደቶች፣ ምንፍቅናዎች፣ አስመሳያዎች፣ ሌቦች ይነሳሉ። ስለዚህ ይሄን አስተውሉ እሺ። ጸግሽ እንኳን በሰላም መጣ። ቢኒ እንኳን በሰላም መጣችሁ። እነ ቀሲስ እነ